ወንጌል ጎስፔል ወንጌል የሚለው ቃል ከላቲን ኢቫንጅሊየም ከጥንት የግሪክ ቃል ዮንጅልዮን ማለት አስደሳች መልእክት የምሥራች መልካም ዜና ከሚለው የተገኘ ቃል ነው። ወንጌል ማለት ወንጌል ማለት ለሰው ልጆች ሁሉ የሆነ አስደሳች መልእክት መልካም ዜና መልካም የምሥራች ነው የንስያ የመፍትሄ የሰላም የፍቅር የተስፋ የደህንነት የኢርቅ ከፍርድ የመዳን እና የዘላለም ሕይወት የሚያውጅ መልካም የምሥራች ነው። ወንጌል ስለ ማን ነው? አማኞች ልናስተውል የሚገባ ነገር ወንጌል ስለ ማን ነው የምለውን ነው። ወንጌል ባለጠግነትም ድሃ መሆንም አይደለም። ወንጌል ልሳንም ጥምቀትም አይደለም። ወንጌል ከሰው ልጆች ተግባር ጋር የሚገናኝ አይደለም። ወንጌል ነገር ሳይሆን ማንነት ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። በሮሜ መልእክት ምዕራፍ 1 ከቁጥር 3 እስከ 4 እንዲህ ይላል፣ ይህም ወንጌል በሥጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆኖ ስለተገለጠ ስለ ልጁ ነው፣ እርሱም ጌታችን ኢየሱስ ክርስቶስ ነው። ጌታ ኢየሱስ ስለ ኃጢአታችን እና ስለ በደላችን መሞቱንና እኛን በእግዚአብሔር ፊት ጻድቅ ለማድረግ መነሳቱን የሚያውጅ ለሰው ልጆች ሁሉ የሆነ የእግዚአብሔር የመዳን ኃይል ነው። ሮሜ መልእክት ምዕራፍ 4 ቁጥር 24-25። ሮሜ ምዕራፍ 1 ቁጥር 16 እንዲህ ይላል፣ በወንጌል አላፍርምና አስቀድሞ ለአይሁዳዊ ደግሞም ለግሪክ ሰው ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነውና ይላል። የወንጌል ዋነኛ መልእክት ምንድ ነው? የወንጌልን ዋነኛ መልእክት የእግዚአብሔርን የማይለውጥ ፍቅር ለኃጢአተኞች የሚያውጅና በክርስቶስ የቤዛነት ሥራ ሰዎች ከእግዚአብሔር ቁጣ እንዲተርፉ እና የዘላለምን ሕይወት በነፃ በእምነት እንዲቀበሉ ኃጢአት የሚያስከፍለውን ክፍያ ለመክፈል ማለትም ከሁሉ የከፋውን ሞትን ለመሻር ክርስቶስ ከድንግል ማርያም በድንግልና ተወልዶ ሰው ሆኖ መሞቱን፣ መቀበሩን፣ ከሙታን መካከል መነሳቱን የሚናገር መልካም ምሥራች ነው። ሐዋራ ሥራ ምዕራፍ 13 ከቁጥር 28 4 እንዲሁም ሐዋራ ሥራ ምዕራፍ 13 38 41 ሮሜ 3 21 እስከ 28 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 ሐዋራ ጳውሎስ እንደተናገረ ወንጌል በመስቀል ላይ የተከናወነ አስጠናቂ የደህንነት ሥራ ነው። መጽሐፍ እንደምል ክርስቶስ ስለ ኃጢአታችን ሞተ፣ ተቀበረም። መጽሐፉም እንደምል በሦስተኛ ቀን ተነሳ። አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 1 እስከ 4 የክርስቶስ ሞትና ትንሣኤ የወንጌል ማዕከል ነው። ወንጌል ለማን ይሰበክ? ወንጌል ለሰው ልጆች ሁሉ የሚታወጅ መስቀል ላይ የተሰራ የእግዚአብሔር የማዳን ኃይል ነው። ሮሜ ሮሜ 1 6 እንዲሁም እንዲሁ ማቴዎስ ምዕራፍ 28 ከቁጥር 19 እስከ 20 እንዲህ ይላል። እንግዲህ ሂዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዘሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ ይላልና። ኃጢአተኞችን ሊያድን ክርስቶስ ኢየሱስ ወደ ዓለም መጣ የሚለው ቃል የታመነና ሁሉ እንዲቀበሉት የተገባ ነው። አንደኛ ጢሞቴዎስ ምዕራፍ 1 ከቁጥር 15። ወንጌል ሰዎች ከኃጢአታቸው ንስሐ በመግባት የበደላቸውን ስርየት እንዲቀበሉ ይናገራል። በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏልና፣ ሉቃስ ወንጌል ምዕራፍ 24 ከቁጥር 47። ኃጢአተኛ የሆነው የሰው ልጅ በመስቀል ላይ በተሠራው የክርስቶስ የማዳን ሥራ በማመን ዘላለሙን በነፃ ማሳመር ይችላል። ዮሐንስ ወንጌል ምዕራፍ 3 ከቁጥር 14 እስከ 15 ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ይገባዋል፣ ይላልና እንዲሁም በ16 ቁጥር ላይ በርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዶአልና። ቁጥር 17 ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና። 18 በርሱ የሚያምን አይፈረድበትም፣ በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። በልጁ የሚያምን የዘላለም ሕይወት አለው፣ በኃጢአት ምክንያት ከሚመጣ የዘላለም ፍርድ ያመልጣል። በርሱ የሚያምን አይፈረድበትም። ወንጌል አደራ እንጂ እንጀራ አይደለም። ሻሎም